በመጨረሻም ዳጣ ስለቤተሰቦቿ ትንሽም ቢሆን ፍንጭ አግኝታለች። የዳጣ አባት ሊሆን የሚችለው ዝና ነው የምትሉ በላይክ አሳዩኝ እስኪ። ምክንያቱም ሴትዮዋ እንዳለችው ከሆነ ዳጣን በሕፃንነቷ በጨርቅ ጠቅልሎ ማታ ላይ አምጥቶ የጣላት ወንድ ሰውዬ ነው። እናም ታዲያ ስከተለው ትልቅዬ ግቢ ውስጥ ገብተዋል ብላለች። እንግዲህ ዝናን እንደምናየው ከሆነ ለሴት ምንም አይነት ርህራሄ የሌለው ጨካኝና አረመኔ የሆነ ሰውዬ ነው። እንግዲህ ሎላን ከምትወደው ከምታፈቅረው ሰውዬ የኔ ካልሆንሽ እሱን እገልብሻለሁ በማለት በማስፈራራት የራሱ አድርጓት አንድ ቀን እንኳ ነጻነት ሰጥቷት አያውቅም። እናም ታዲያ እንግዲህ የዳጣን እናትም ምናልባትም አስገድዶም ሆነ በግድም ይሆን በውድ ከወለደች በኋላ አረዳ ሲል አምጥታ ጥላለት ሂዳ እሱ ደግሞ አውጥቶ የጣላት ይመስላል። ታሪኩ ወደዛ ነው እያመራ ያለው። በመቀጠል እንግዲህ ማህሌትና ኤፍራታ ለቤቴ አደስ የሆናችሁ ሰብስክራይብ፣ ነባሮች ደግሞ ላይክ ማድረጋችሁን እንዳትረሱ። እንግዲህ ሰሞኑን ሀረግ ድራማ ካለቀ በኋላ ድራማ የሚባል ነገር አስጠልቶኝ ድራማ ምንም ነገር ቪዲዮ እየለቀኩኝ አልነበረም እና እይታዬ ቀዝቀዝ ብሏል። እንደው በእናታችሁ የገባችሁ ሁሉ ላይክ አደርጉልኝ። ቅን በቅንነት በእህትነት የስደት እህታችሁ ነኝ እና ምን ይህን ቻናል የፈለግኩት አገሬ ገብቼ ብዙ ስራ ለመስራት ነው እና ያው ራሴ ነኝ ይህን ነገር የፈጠርኩት። በእርግጥ ሲቀጥል ግን አሁን ላይ ካርጉልኝ። ሲቀጥል እንግዲህ ማሌት ና ኤፍራታ የብሩክ እናቱ የሰጠችውን ጌጣጌጦች ለመስረቅ ሞከራ ቢያደርጉም ሊሳካላቸው አልቻለም። በመጨረሻም እንግዲህ በቁጥጥር ስር ውለዋል ማለት ነው። ዛሬ ቅድስትን አለማድነቅ አይቻልም። እንግዲህ ማህሌት ጨካኝና አረመኔ ናት። በተደጋጋሚ ምሳሌ ለመግደል የተለያዩ መድኃኒትን ስታደርግ ነበረ። እናም ዛሬ እንግዲህ ሽጉጡን ሲደቅንባት ሊገለኝ ነው ወይ እያለች እንግዲህ በፍርሃት ታወጣለይ ማለት ነው። እኛ አንዳንድ ጊዜ እራስ ወዳድ መሆን ምን ያህል ከባድ ነው። እንግዲህ ማለት ምሳሌ ለመግደል ምንም ምንም ነገር አልቆጫትም ነበር። ዛሬ ግን ሽጉጥ ሲደቀንባት የራሷ ህይወት እያስፈራት ነበረ። ብቻ ምሳሌ ድራማ እጅግ በጣም ደስ የሚልና አስተማሪ የሆነ ቆንጆ ድራማ ነው። የዛሬውን ምሳሌ ድራማ እንዴት አያችሁት? ለቤት አዲስ የሆናችሁ ሰብስክራይብ፣ ነባሮች ደግሞ ላይክ አድርጉ። የዳጣ አባት የሚሆነው ዝና ነው እና ይሄ ሀሳብ የተስማማችሁ ላይክ አድርጉ።